እንደምታዩት ኦሬንጅ ከለር ነው፣ ሻይን ያደርጋል። እነዚህ ለልብሱ ውበት እንዲኖረው አድርጎታል። እንደምታዩት የሚያምር ጥለት አገባብ ነው ያለው። ሁለት ደረጃ ልብሶች ናቸው። እንደምታዩት የተወሰነ ነገሯቸው ቢለያይም ያው እንድታያቸው ብዬ ነው። ቀጣ ልብሱ እያት። እንደምታዩት ሻይን ታደርጋለች፣ መካከለኛ ጥለት ናት። እዚህ ላይ ደረጃ ባለው አሳይቻቸዋለው። የዚ አይነት አሰራር ነው፣ የተለያየ ከለሮች ገብቶበታል። ከፈለጋችሁ ደረጃ ባለው። ይሄኛው ደረጃ የለውም። መካከለኛ ጥለት ነው። ቀጣዩ ልብስ ዩት እንደምታዩት ጽድት ብሎ የተሸመነ ሽመና ነው። እነዚህ ነገሮች የገቡት ጥለቶች ለልብሱ ውበት እንዲኖረው አድርጎታል። በዛሬው ቆይታችን ደግሞ እንግዲህ በብሌን ሐበሻ አዳዲስ ነገሮች ለእናንተ ይዘንላችኋል። የዛሬዎቹን ደግሞ በቀጥታ ማሳየት እንጀምራለን። አብራችሁ ቆይ ከሳምንት የቀጠለ ቪዲዮ ነው የምናሳያችሁ። አሁን መካከለኛው እናሳያችኋለን፣ ሰፋሚ ያለ እናሳያቸዋለን። ከዚህ ልብስ እንቀጥላለን። ይህ ልብስ እንደምታዩት ሻይን ያደርጋል። ሻይን የሚያደርግ ጥለት ነው። ደስ የሚል ጥለት አገባቡ ነው ያለው የሚያምር ውበት ልብስ ያለው ልብስ ነው። መነኑ ሁለት አይነ መነን ነው። ጽድት ብሎ የተሸመነ ሽመና ነው። ይህን ልብስ በፈለጋችሁ ዲዛይን መሰራት ይችላል። እንደምታዩት እዚህ ያሉት ዲዛይኖች ለልብሱ እንዲያምር አድርጎታል። ቆንጆ ዲዛይን ያለው ነጠላው ይሄን ይመስላል። አልቆለት እንደዚህ ሲጣል የሚያምር ዲዛይን ያለው ልብስ ነው። ትልቅ ነጠላ ነው። እንደዚህ ተሰፍቶ ተቋሽተው በደንብ የምለብሱት ነጠላ ነው። እንደምታዩት ትልቅ ነው። ፏ ያለ ነጠላ ነው። እንደዚህ ትልቅ ነጠላ ለምትፈልጉ ደንበኞቻችን ይሆናል። ይሄ ልብስ አልቆለት ሀያ ሺህ ብር ነው። ቆንጆ ልብስ ነው። አሁን ይሄ ለሰርግ ማጀቢያ ለፈለጋችሁት ፕሮግራም ይሆናል። ለክርስትና ቆንጆ ልብስ ነው። ጽድት ትብሎ የተሸመነ ሽመና ነው። ቀጣዩን ልብስ እዩት። እንደምታዩት ኦሬንጅ ከለር ነው፣ ሻይን ያደርጋል። እነዚህ ለልብሱ ውበት እንዲኖረው አድርጎታል። እንደምታዩት የሚያምር ጥለት አገባብ ነው ያለው። እንደዚህ አይነት ጥለት ለምትፈልጉቶቻችን ይሆናል። ነጠላው ይሄን ይመስላል። እንደምታዩት ትልቅ ነው። ተሰፍቶ ተቋሽቶ በደንብ የምትለብሱት ነጠላ ነው። ሁለት አይን መነን ነው ጨርቅነቱ። መታ ብሎ የተሰራ ነው ይሄ ልብስ። በነገራችን ላይ ብዙ ሰው የሚወደው አይነት ልብስ ነው። ደስ የሚል ጥለት አገባብ ነው ያለው። አዚህ አካባቢ እንትን አለው፣ ቸኮሌት ከለር አለው፣ ኦሬንጅ አለው፣ ሻይን ያረጋል። መታ ብሎ የተሰራ ነው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖሩ አድርጎታል። ፍሬሙ መዝጊያው። እንዲህ አይነት ጥለት አገባብ ለምትፈልጉቶቻችን ይሆናል። ይሄ ልብስ አልቆላት ሀያ ሺ ብር ነው። በፈለጋችሁ ዲዛይን መሰራት የሚችል ልብስ ነው። ቆንጆ ልብስ ነው። ቀጣዩን ልብስ እዩት። እንደምታዩት ጽድት ብሎ የተሸመነ ሽመና ነው። ሻይን ያደርጋል። ዋና ፓርቱ እንትን ጥለት ነው የሚበዛው፣ ግን ሻይን የሚያደርግ የተቀላቀሉ ነገሮች አሉት እዚህ ላይ ለልብሱ ውበት እንዲሰጠው አድርጎታል። እነዚህ ዲዛይኖች አገባባቸው መነን ሁለት አይን መነን ነው። መታ ብሎ የተሰራ ሽመና ነው። ቆንጆ ልብስ ነው። የነጠለው ሳይዝ አሳያችኋለሁ። ይሄን ይመስላል ትልቅ ነው። የነጠለው ጥለት እራሱ በጣም ትልቅ ነው። እንደምታዩት ጽድት ብሎ የተሸመነ ሽመና ነው። እንደዚህ አይነት ጥለት አገባብ ለምትፈልጉ ደንበኞቻችን ይሆናል። በፈልጋችሁ ድዛይ መሰራት የሚችል ልብስ ነው። ያሁን አራቱ አርብ ሲዞን የሚያምር ውበት ያለው ልብስ ነው የሚሆነው። እንደምታዩት አራቱ አርብ ሲዞን ቆንጆ ልብስ ይወጣዋል። አሪፍ ነው። በፈልጋችሁት ድዛይ ማሰራት ትችላላችሁ። ይሄ ልብስ አልቆለት ሀያ አንድ ሺ ብር ነው። ቆንጆ ልብስ ነው። ቀጣዩ ልብስ እያቸው፣ ሁለት ደረጃ ልብሶች ናቸው። እንደምታዩት የተወሰነ ነገራቸው ቢለያይም ያው እንድታያቸው ብዬ ነው። እዚህ አካባቢ ያሉ ነገሮች ያመሳስላቸዋል። እንደምታዩት ወርቀ ዘቦ የተሰሩ መስቀል አላቸው። ጽድት ያለ አሰራር ነው። ከፈልጋችሁ በዚህ ከለር፣ ከፈልጋችሁ ደግሞ በቢጫው ከለር ማዘዝ ትችላላችሁ። ይሄ አርባ ሰፊ ልብስ ነው። እንደምታዩት እኛውም ብቻ ሳሳያችሁ፣ አርባ ሰፊ ልብስ ነው። ትልቅ ልብስ ነው። ቆንጆ ነው። ይሄ ልብስ አልቆለት ሀያ ሺ ብር ነው። ከትልቅ ልብስ አይተናነስም። አሰራሩ እጅ የሚይዝ ልብስ ነው። እንደዚህ አይነት ጥለት አገባብ ለምትፈልጉ እህቶቻችን ይሆናል። መነን ሁለት አይን ነው። ጽድት ብሎ የተሸመነ ነው። በፈልጋችሁ ዲዛይን ማሰራት ትችላላችሁ። እናንተ በመረጣችሁት ነጠላው ይሄን ይመስላል። ትልቅ ነው። ተሰፍቶ ተቋጭቶ በደንብ የምትለብሱት ነጠላ ነው። ቆንጆ ልብስ ነው። ይሄንንም እንደምታዩት ቢጫ ነው። እንደዚህ አይነት ከለር ለምትፈልጉቶቻችን ይሆናል። ጥለት አገባቡ በጣም የሚያምር ነው። ቆንጆ ናት። እነዚህ ነገሮች ለልብሱ ውበት እንዲኖር አድርጎታል። እንደምታዩት ዲዛይኖቹ ደስ የሚሉ ጥለቶች አገባብ ነው ያለው። ነጠለው ይህን ይመስላል። ተሰፍቶ ቆጥ ተቋጭቶ በደንብ የምለብሱት ልብስ ነው። ይህ ልብስ አልቆለት አስራ አምስት ሺህ ብር ነው። ከዛኛው ይቀንሳል። ያው እንደ አገባቡ ነው የምንነግራችሁ። ቆንጆ ልብስ ነው። በፈልጋችሁ ዲዛይን ማሰራት ትችላላችሁ። ቀጣይ ልብስ እዩት። እንደምታዩት ቀይ ነው። በጥለት ብቻ የተሰራ ልብስ ነው። ምንም አይነት ወርቀ ዘቦ ያልገባበት ልብስ ነው። መነኑ ሁለት አይን ነው። መታ ብሎ የተሰራ ነው። እንደዚህ አይነት ጥለት አጋባብ የምትፈልጉቶቻችን ይሆናል። አሁን ይሄ ለሰርግ ማጀቢያ ለፈልጋችሁት ፕሮግራም ይሆናል። ያደምቃል። ቆንጆ ልብስ ነው። ቀይ ነው። ቀይና በቢጫ የተሰራ ልብስ ነው። አሁን ይሄ አራቱ አርብ ሲዞር የሚያምር ውበት ያለው ልብስ ነው የሚሆነው። ነጠላው ይሄን ይመስላል። ተሰፍቶ ተቋስቶ በደንብ የምትለብሱት ነጠላ ነው። ይሄ ልብስ አልቆለት አስራ ሰባት ሺህ ብር ነው። ቆንጆ ልብስ ነው። እነዚህ ልብሶች እያቸው እንደምታዩቸው ከባለፈው ቪዲዮ ነበሩ። አሁን ግን ቅናሽ አርጌን ያመጧቸው ቢቀንስም ጥራቱ አልቀነሰም። ያው ለደንበኛ ትንሽ ቅናሽ አርጌን ያቀረብኳቸው እነዚህ ልብሶች እንደምታዩት በዚህኛውም በዚኛውም ከለር አለው። የፎቶ ልብስ ነው በጣም ያምራል። ይሄ አየር መንገድ ከለር ነው የሚባለው፣ ሻይን ያረጋል። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖሩ አድርጎታል። እነዚህ ልብሶች አልቆላቸው አስራ ዘጠኝ ሺህ ብር ናቸው። በጣም ቅናሽ አርጌ ማለት ነው። ጽድት ያለ ልብስ ነው። ፈልጋችሁት ዲዛይን መሰራት ይችላል። ከፈልጋችሁ በአራት ማዕዘን ፈልጋችሁ ክብ የዚኛው ነጠላ ይሄን ይመስላል። ትልቅ ነው እንደምታዩት፣ ተሰፍቶ ተቋስቶ በደንብ የምትለብሱት ልብስ ነው። እንደዚህ አይነት አረንጓዴ ከለር ለምትፈልጉ አየር መንገድ ከለር ይሄን ይመስላል ነጠላው። ለዚህኛው ደግሞ ቀይ አይደለም። ፒንክ ነው የሚባለው ወደዛ የሄደ ነው። ሻይን ያደርጋል ልቅም ብሎ የተሰራ ነው። የዚኛው ነጠላ ደግሞ ይሄን ይመስላል። ይሄ ቅናሽ ዋጋ እንዳያመልጣችሁ። ይችም አንድ ፍሬ ነው ያላት። ይችም አንድ ፍሬ ነው ያላት። ይህ የመረጥሽ እህታችን መውሰድ ትችያለሽ። ይሄኛውን ከለር የምትፈልግ እህታችን ደግሞ ይህን መውሰድ ትችያለሽ። ጽድት ያለ ልብስ ነው። ቆንጆ ልብስ ነው። ቀጣ ልብሱ እያት። እንደምታለት ሻይን ታደርጋለች። መካከለኛ ጥለት ናት። ጠለፍ ካለው ቪዲዮ ላይ እዚህ ላይ ደረጃ ባለው አሳየቻችኋለሁ። የዚህ አይነት አሰራር ነው ጥለቱ የዚህ አይነት አሰራር ነው፣ ግን ዲዛይን አሰራሩ ትንሽ ይለያያል። እነዚህ ነገሮች ፍሬሙ ለልብሱ ውበት እንዲኖረው አርጎታ። እንደምታዩት ጽድት ብሎ የተሸመነ ሽመና ነው ሁለት አይን ምን ነው፣ በፈለጋቸው ዲዛይን መሰራት የምትችል ልብስ ናት። እንደዚህ አይነት መካከለኛ ጥለት ለምትፈልጉቶቻችን ይሆናል። ትልቅም ትንሽም አይባልም፣ መካከለኛ ጥለት ናት። ልብስ አልቆላት አስራ አምስት ሺ ብር ናት። ቆንጆ ልብስ ናት። የፎቶ ልብስ ነው። በጣም የሚያምር ልብስ ነው። ጽድት ብሎ የተሸመነ ሽመና ነው። እንደዚህ አይነት ጥለት አገባ ብለው የምትፈልጉቶቻችን ይሆናል። በጣም ያምራል። እንደምታዩት እነዚህ ዲዛይኖች ደግሞ ለልብሱ ውበት እንዲኖሩ አድርጎታል። እንደምታዩት እዚህ ጋር ደግሞ ፍሬሙ ለልብሱ ውበት እንዲኖሩ አድርጎታል። በወርቀ ዘቦ የተሰራ ነው። ሻይን ያረጋል። ይሄ ልብስ አልቆለት 14 ሺ ብር ነው። ቆንጆ ልብስ ነው። ቀጣይ ልብስ እንደምታዩት ጽድት ብላ የተሸመነች ሽመና ናት። እነዚህ ነገሮች ለልብሱ ውበት እንዲኖሩ አርጎታል። እንደምታዩት ደስ የሚል ዲዛይን አገባብ ጥለት ነው ያለው። ፍሬሙ ደግሞ ለልብሱ ውበት እንዲኖሩ አርጎታል። አሁን እነዚህ ሲገጣጠሙ አራቱ አርቦች ውበት ያለው ልብስ ነው የሚሆነው። በፈልጋችሁ ዲዛይን መሰራት የሚችል ልብስ ነው። መነኑ ሁለት አይን መነን ነው እንደተለመደው። በፈልጋችሁ አራት ማዕዘን ፈልጉ፣ ክብ በፈልጋችሁ ዲዛይን መርጣችሁ ማሰራት ትችላላችሁ። እቺ ልብስ አልቆላት 15 ሺ ብር ናት። ቆንጆ ልብስ ናት። ቀጣይ ልብስ ይዩት። እንደምታዩት ትልቅ ጥለት ልብስ ነው፣ ቆንጆ ነው። እነዚህ ልብሶች እነዚህ ዲዛይኖች ለልብሱ ውበት እንዲሰጠው አድርጎታል። ፍለወር ነገሮች አሉት። ይኸውን ለሰርግ ማጀቢያ ለፈልጋችሁ ፕሮግራም የሚሆን ልብስ ነው። በፈልጋችሁ ዲዛይን መሰራት የሚችል ልብስ ነው። ጽድፍ ብሎ የተሸመነ ሽመና ነው። ሁለት አይን ነው። ይኸውን አራቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ነው የሚሆን። ይሄ ልብስ አልቆለት ሀያ ሺ ብር ነው። ቆንጆ ልብስ ነው። ፊኒሽንግ አሰራራችን እንደተለመደ ነው። ቆንጆ ልብስ ነው። በመሀል የተሰራች ቆንጆ ልብስ አለች እና ከሚጓጉ እናሳያቸው። እውነት ነው ቴዲ። አሁን ቆንጆ ልብስ ካየ አሳልፈና እንደምታያት፣ ቆንጆ ልብስ ነው። ተላላፊ ነው፣ እስከታች ተላላፊ ነው እንደምታዩት። ይሄ የደንበኛ ፍላጎት ነው። እንደዚህ መሰፋት ይችላል። በሆነች ነገር ማሳዝ ይችላሉ ደንበኞቻችን። እጅየው አጓጉል ነው። ጽድት ያለ ልብስ ነው። እንደዚህ አጓጉልና ከዚያ አንስቶ ነው የተነሳ እንትኑ ዝርግፉነቱ ማለት ነው ስፋቱ። ይሄ ልብስ ነገራችን ላይ የሚታወቀው እንደዚህ ነበረ እንደዚህ ነበረ የሚታወቀው ማለት ነው። አሁን እቺን ጨምራናት ነው እኛ በራሳችን ዲዛይን። ደንበኛችን እንደዚህ አድርጎት ሸመን ብላ ነው የተሸመነላት። ጽድት ብሎ የተሸመነ ሽመና ነው። ሁለት አይነ መነን ነው። ይሄ ልብስ ነገራችን ላይ የተሰራው በልጥፍ ነው። ጥልፍ አይደለም፣ በልጥፍ ነው። ልጥፍ ነው። አንዳንድ ጊዜ ጥልፍ ሲሆን አንዳንድ ልብሶች ስለሚጎሉ በልጥፍ ቢሆን የበለጠ ያምራል ብላ ነው ደንበኛ ያሰራችኝ። ይችን ፓርቲ ወሰናት ይችን ነው ለልጥፉ የወሰድንለት ማለት ነው። ይሄ ልብስ አልቆለት ሀያ ሺህ ብር ነው። ሀያ ሺህ ብር ነው። ትልቅ ነጠላ አለው። አሁን ይኸው ለሰርግ ማጀብ ይሆናል፣ ለክርስትና ይሆናል፣ ለምርቃን ይሆናል፣ ለፈለጋችሁ ፕሮግራም መሆን የሚችል ልብስ ነው። ቀጣዩን ልብስ እዩት። እንደምታዩት ሶስት ደረጃ ነው ግን እንደዚህ ቢቆረጥ ማለት ነው ትልቅ ልብስ ይወጣዋል። ደረጃ ቢሆንም ትልቅ ልብስ ይወጣዋል። ቆንጆ ልብስ ነው። ፈልጋችሁት ዲዛይን መሰራት የሚችል ልብስ ነው። ፈልጉ አራት ማዕዘን ፈልጉ ክብ መነኑት ሁለት አይነ መነን ነው። አርበ ሰፊ ልብስ ነው። የደረጃ ልብስ ይሁን እንጂ አርበ ሰፊ ልብስ ነው። ይሄ ልብስ አልቆለት 15 ሺ ብር ነው። ቆንጆ ልብስ ነው። ለግሩፕ ይሆናል፣ ለሰርግ ይሆናል። ፈልጋችሁት ፕሮግራም መሆን የሚችል ልብስ ነው። ከፈልጋችሁ በዚህ ይጠለፋል፣ አለዛ ደግሞ እዚህ ውስጥ ባሉት ተመርጦ መጠለፍ የሚችል ልብስ ነው። እንደምታዩት ይሄ ልብስ እንደዚህ አይነት ዲዛይኖች ስለገቡበት የተለያየ ጥለት ስለገቡበት ለልብሱ ውበት እንዲኖር አድርጎታል። ቆንጆ ልብስ ነው። ቀጣያ ልብስ እንደምታዩት እንደምታዩት ሻይን ታደርጋለች ሁለት ደረጃ ልብስ ናት። ደስ የሚል ምን ውሃ ሰማያዊ ከለር ነው። ላይን ያዛ አያደርግም። ፈታ ያለ ከለር ነው። እንደምታዩት መነን ሁለት አይን መነን ነው። ፅድት ብሎ የተሸመነ ሽመና ነው። ይኸውን አራቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ነው የሚሆነው አጋጣሚ ነጠለው አልመጣም፣ ከሸማኔ ነው። ቆንጆ ልብስ ናት። አዳዲስ ናቸው። ጽድት ያለ ልብስ ነው። ይሄ ልብስ አልቆለት አስራ አራት ሺህ ብር ነው። ቆንጆ ልብስ ናት። ቀጣይ ልብስ እዩት። ይህን ልብስ እንደምታዩት የፎቶ ልብስ ነው ሻይን ያደርጋል። እነዚህ ነገሮች ለልብሱ ውበት እንዲኖር ጎታል። አሁን ይሄ ለሰርግ፣ ለምረቃ፣ ለፈለጋችሁ ፕሮግራም መሆን የሚችል ልብስ ነው። ከዚህ ልብስ ላይም ቅናሽ አደርግላችኋለሁ ልብሱ ጥራቱን ቀንሶ ሳይሆን አንዳንዴ ደግሞ ቀነስ አድርገን ደንበኛ ብናስለምድ በማለት ነው። ይህ ልብስ 23 ሺ ብር 25 ሺ ብር ተሽጧል። አሁን ግን ቀናሽ አድርጌን 19 አስራ ዘጠኝ ሺ ብር ጥራቱ አልቀነሰም። ልብሱ ጥራቱ እንደተጠበቀ ነው። ቆንጆ ልብስ ነው። ይፈልጋችሁ ዲዛይን መሰራት ይችላል። ቆንጆ ልብስ ነው። ቀጣይ ልብስ እዩት። ይህ ልብስ እንደምታዩት ዝም ያለ ከለር ነው። እንደዚህ ጥለት ጥለት አገባብ ለምትፈልጉ ውርቶቻችን ይሆናል። ፈልጋችሁ አራት ማዕዘን ፈልጉ፣ ክብ መሰራት የሚችል ልብስ ነው። ፈልጋችሁ ዲዛይን መሰራት ይችላል። ነጠለው፣ ይሄን ይመስላል። ትልቅ ነው ጥለቱ። የነጠለው ሳይዝ ይሄን ይመስላል። ይህ ልብስም በነገራችን ላይ ፋሽን ነው። የፎቶ ልብስ ነው። ከዚህ ልብስ ላይም ቅናሽ አደርግላቸዋለሁ። ይሄ ልብስ አልቆላት 18 ሺህ ብር ነው እስከ 25 ሺህ ብር ሲሸጥ የነበረ ልብስ ነው። ልብስም አንድ ልብስ ነው ያላት ቆንጆ ልብስ ናት። ቀጣይ ልብሱ ዩት። ይሄ ልብስ የፎቶ ልብስ ነው። ጽድት ብሎ የተሸመነ ሽመና ነው። በጥረት ብቻ ነው ያለቀው። ሻይን የሚያደርግ ነገር የለውም። ቆንጆ ነው። ይሄ ልብስ በነገራችን ላይ በጣም ውድ ልብስ ነው። ሲገባም ቆንጆ ልብስ ነው። ይሄ ልብስ አልቆላት 23 ሺህ ብር ነው። ጽድት ያለ ልብስ ነው። አሁን በነገራችን ላይ ይህ ልብስ ጠፍቶ አይደለም ግሩፕ ታዘን ራሱ ዋተና የቀረነ ያው ተፈላጊ የሆነ ልብስ ነው ማለት ነው። ነጠላው ይሄን ይመስላል። ፈልጋችሁ ዲዛይን ማሰራት ትችላላችሁ። ቆንጆ ልብስ ነው። ቀጣይ ልብስ ይዩት። እንደምታዩት ሻይን ያደርጋል። ጥለቱ መታ ብሎ የተሰራ ልብስ ነው። ጽድት ብሎ የተሸመነ ሽመና ነው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖር አድርጎታል። ይሄ ልብስ አልቆለት 15 ሺ ብር ነው። ቀንሳም ማለት ነው 15 ሺ ብር ነው መነኑ። ጽድት ያለ ልብስ ነው። ይሄን ይመስላል ነጠላው ጽድት ብሎ የተሸመነ ሽመና ነው። ይህ ልብስ አልቆላት አስራ አምስት ሺህ ብር በፈልጋችሁ ዲዛይን መሰራት ይችላል። ፊኒሽንግ አሰራራችን እንደተለመደ ነው። ይህን አልቆላት በጣም የሚያምር ልብስ ነው። ሻይን ያደርጋል። ለሰርግ ማጀቢያ ለፈልጋችሁ ዲዛይን ፕሮግራም መሆን የሚችል ልብስ ነው። ቆንጆ ልብስ ነው። ቀጣይ ልብስ እዩት። እንደምታየ ጽድት ብሎ የተሸመነ ሽመና ነው። የተለያየ ጥለት አገባብ ነው ያለው። ጽድት ያለ ነው። እነዚህ ነገሮች የገቡት ጥለቶች ለልብሱ ውበት እንዲኖሩ አድርጎታል። መነኑ ሁለት አይን መነን ነው። አሁን ይሄ አራቱ አርብ ሲዞን የሚያምር ውበት ያለው ልብስ ይሆናል። ነጠላው ይህን ይመስላል። ቢጫ ከለር ነው የሚባል እንደ ሎሚ ከለር ነው የሚሆነው። ጽድት ያለ ነው። እንደዚህ አይነት ጥለት አገባብ ለምትፈልጉ ቶቻችን ይሆናል። ነጠላው ተሰፍቶ ተቋስቶ በደንብ ትለብሳላችሁ። ቆንጆ ልብስ ነው። አሁኔ ለሰርግ ማጀቢያ ለክርስትና ለፈልጋችሁ ፕሮግራም ይሆናል። ፊኒሽንግ አሰራራችን እንደተለመደ ነው፣ ሁሌም እንደምንሰራው ቆንጆ ነው። ይሄ ልብስ አልቆለት ሀያ ሶስት ሺህ ብርና እንደምታይ ጽድት ብሎ የተሸመነ ሽመና ነው፣ ቆንጆ ልብስ ነው። ቀጣይ ልብስ እያቸው፣ ሁለቱም የከለርና የጥለት አገባብ ልዩነት ነው እንጂ ያለው ዲዛይኑ ተመሳሳይ ነው። ይሄ ውሃ ሰማያዊ ሲሆን ይሄ በአረንጓዴ ና በቀይ በቢጫ የተሰራ ነው። እነዚህኞቹ ደግሞ ነጭ የተለያየ ከለሮች ገብቶበታል። ከፈለጋችሁ ደረጃ ባለው ይሄኛው ደረጃ የለውም። መካከለኛ ጥለት ነው። መነን ሁለት አይን መነን ነው። ጽድት ብሎ የተሸመነ ሽመና ነው። እንደዚህ አይነት ከለር ለምትፈልጉ እህቶቻችን ይሆናል። አራት አርብ ነው። አራቱ አርብ ሲዞን የሚያምር ውበት ያለው ልብስ ነው የሚሆነው። ነጠለው ይህን ይመስላል። መካከለኛ ነው። እንደዚህ አይነት ውሃ ሰማያዊ ከለር ለምትፈልጉ እህቶቻችን የሚሆን ልብስ ነው። ይሄ ልብስ አልቆለት አስራ ስምንት ሺህ ብር ነው። ቆንጆ ነው። ፈልጋችሁ በግሩፕ ፈልጋችሁ ብቻችሁ ማሰራት ትችላላችሁ። ይሄኛውን ደግሞ አሳያችኋለሁ። ይሄኛው አረንጓዴ ከለር ነው። አረንጓዴ ከለር ለምትፈልጉ ቶቻችን ይሆናል። እንደዚህ አይነት መካከለኛ ጥለት ለምትፈልጉ መንን ሁለት አይን ነው። ጽድት ብሎ የተሸመነ ሽመና ነው። ቆንጆ ልብስ ናት። እች ልብስ አልቆላት አስራ ሰባት ሺ ብር ናት። አሪፍ ልብስ ናት። ነጠለው ይሄን ይመስላል። ቆንጆ ልብስ ናት። ጽድት ያለ ሽመና ነው። ፈልጋችሁ ዲዛይን ማሰራት ትችላላችሁ። ፈልጋችሁ አራት ማዕዘን ፈልጉ ክብ መሰራት የሚችል ልብስ ነው። ቆንጆ ልብስ ናት። ቀጣይ ያ ልብስ ዩት እንደምታዩት ሻይን ያደርጋል። ሻይን የሚያደርግ ጥለት አሰራር ነው ያለው ብዙ ነገሩ በወርቅ ዘቦ የተሰራ ነው። በጣም ያደምቃል። በማታ ቢለበስ የሚያበራ ልብስ ነው። ደስ የሚል ልብስ ነው። አሁን ለራት ግብዣ ለምን ይሆናል ይሄ ልብስ። ጽድት ብሎ የተሸመነ ሽመና ነው። አራት አርቡ ሲዞር የሚያምር ውበት ያለው ልብስ ነው። ነጠላው ይሄን ይመስላል። መካከለኛ ጥለት ነጠላ ነው ያለው ከመሀል ያለችውን ነገር ነው የወሰዷት። ከነጠለው እንደምታዩት ዲዛይኑ ጽድት ያለ ነው። አሁን ይህ ትከሻ ላይ እንደዚህ ጣል ሲደረግ አልቆለት የሚያምር ውበት ያለው ልብስ ነው የሚሆነው። ይህ ልብስ አልቆለት አስራ አምስት ሺህ ብር ነው። በግሩፕ ማዘዝ ትችላላችሁ፣ በተናጠልም ማዘዝ ትችላላችሁ። በግሩፕ ቢለባስ የሚያደምቅ ነው። ለሰርግ ማጀብ ይሆናል። ለፈልጋችሁት ፕሮግራም የሚሆን ልብስ ነው። ለክርስትና፣ ለሰርግ በፈልጋችሁ ዲዛይን ማሰራት ትችላላችሁ። ፊኒሽንግ አሰራራችን እንደተለመደ ነው ሁሌም የምንሰራላችሁ። ቆንጆ ልብስ ነው። ቀጣዩ ልብስ ይት እንደምታዩት ሁለት ደረጃ ነው የሚባል ትንቺ ትንሽዋ ደረጃ ስለገባች ሁለት ደረጃ ይባላል። እንደምታዩት ጽድት ያለ ልብስ ነው። ሁለት አይን መነን ነው። ከዚህ የገቡት ነገሮች ለልብሱ ውበት እንዲኖር አርጎታል። እነዚህ ነገሮች ለልብሱ ውበት እንዲኖር አርጎታል። ሻይን ያደረጋል። ይሄ በወርቀ ዘቦ የተሰራ ነው። ሌሎቹ ነገሮች በጥለት የተሰራ ነው። ቆንጆ ልብስ ነው። ይህ ልብስ አልቆለት ሀያ ሺ ብር ነው። ጽድት ብሎ የተሸመነ ሽመና ነው። ፊኒሽንግ አሰራራችን እንደተለመደው ነው የሚሆነው። ነጠሎ አጋጣሚ አልመጣም ከሸማኔ እንደሆነ ነው። ቆንጆ ልብስ ነው። ቀጣይ ልብስ ዩት እንደምታዩት ዝም ያለ ጥለት አገባብ ምትፈልጉ እነዚህ ነገሮች ለልብሱ ውበት እንዲኖሩ አድርጎታል። ፈርጥ ነው የሚመስሉት ልቅም ብሎ የተሰራ ልብስ ነው አሁን ይሄ በግሩፕ ይለበ ስለፈልጋችሁት ፕሮግራም ይሆናል። ዝም ያለ ቀስ ያለ ከለር ለምትፈልጉቻችን ቻችን ይሆናል። ይሄ ልብስ አልቆለት ሀያ ሁለት ሺህ ብር ነው። ቆንጆ ልብስ ነው። ነጠለው ይሄን ይመስላል። ተሰፍቶ ተቋጭቶ በደንብ ትለብሱታላችሁ። በነገራችን ላይ ይሄ ልብስ ሻይን ያረጋል። አይታያችሁ ይሆናል እንጂ ሻይን የሚያደርግ ነገር አለው። እነዚህ ነገሮች ደግሞ ለልብሱ ውበት እንዲኖረው አድርጎታል። ፈርጥ ነው የሚመስሉ ባይተከልም ቁጭ ቁጭ ያሉ ነገሮች አሉት። ቴዲ እንደምታየው ቆንጆ ልብስ ነው። ይሄ ልብስ አልቆለት ሀያ ሁለት ሺህ ብር ነው። ቆንጆ ልብስ ነው። ቀጣይ ልብስ እዩት። እንደምታዩት ቆንጆ ልብስ ነው። ሻይን ያደርጋል። ቸኮሌት ከለር አለው። ይሄ ደግሞ ዋይት ከለር የሆነ ነጻ ያለ ነገር አለው። ደስ ይላል። እንደዚህ አይነት ጥለት አገባብ ለምትፈልጉ ቶቻችን ይሆናል። ይሄ ልብስ አልቆለት ሀያ ሺ ብር ነው። ቆንጆ ልብስ ነው። ትልቅ ነው። ለሰርግ፣ ለክርስትና ለፈልጋችሁ ፕሮግራም ይሆናል። ማጀቢያ ይሆናል። በግሩፕ ይለበስ የሚያደምቅ ልብስ ነው። ዝም ያለ ከለር ለምትፈልጉቶቻችን ይሆናል። በፈልጋችሁ ዲዛይን መሰራት የሚችል ልብስ ነው። ነጠላው ትልቅ ነው። ተሰፍቶ ተቋሽቶ በደንብ የምትለብሱ ልብስ ነው። ቆንጆ ልብስ ነው። ቀጣይ ልብስ ይዩት። ይሄ ምንም አይነት ወርቀ ዘብ አልገባበትም። ፅድት ብሎ የተሸመነ ሽመና ነው። እንደምታዩት ይሄ ነገሮች እነዚህ ነገሮች ለልብሱ ውበት እንዲኖሩ አርጎታል። የተለያየ ዲዛይን የገባበት ልብስ ነው። ፅድት ብሎ የተሸመነ ሽመና ነው። አሁን ይሄ ለሰርግ ይሆናል። ለፈልጋችሁ ፕሮግራም መሆን የሚችል ልብስ ነው። ይሄ ልብስ አልቆለት 22 ሺህ ብር ነው። ቆንጆ ልብስ ነው። በፊት 30 ሺህ ብርም ስንሸጠው ነበር። ይህ ልብስ ትልቅ ልብስ ነው። ትልቅ ልብስ ነው። ቅናሽ አርገንላችሁ ነው። አንዳንድ ፍሬን ያለው ቆንጆ ልብስ ነው። ለፈልጋችሁ ፕሮግራም መሆን ይችላል። ለሰርግ፣ ለክርስትና፣ ለምርቃን እዘዙ። ቆንጆ ልብስ ነው። እስከዚህ ሰዓት እያያችሁ ከሆነ በእርግጠኝነት አልባሳቶቻችንን ወዳችኋቸዋል ፕሮግራማችንን ወዳችሁታል ማለት ነው። እጅግ አርገን እናመሰግናችኋለን፣ እስከዚህ ሰዓት ስለተመለከታችሁ ማለት ነው። እንግዲህ በቪዲዮችን መካከል የወደዳችሁት ልብስ ካለ ሁሌም እንደምናደርገው የኮመንት የመጀመሪያ ቦታ ላይ ስክሪን ላይ ስልክ እናስቀምጣለን። በሁሉም ሶሻል ሚዲያዎችና በቀጥታ ስልክ እየደወላችሁ ማዘዝ ችላላችሁ። የትኛውም የዓለም ጫፍ ላይ እንደተለመደው ጠንቅቅ አርገን እናደርስላችኋለን ማለት ነው። የዛሬውን በዚህ ጨርሰናል። ሳምንት አዳዲስ ነገሮች ይዘን ከዚሁ ከብሌን ሐበሻ እንመለሳለን። እጅግ አድርገን እናመሰግናለን። ቸር ያገናኘን።